በሐዋርያት ሥራ መጽሐፍ ውስጥ ረጅሙና አጭር የሆነው የትኛው ምዕራፍ ነው? በሐዋርያት ሥራ ውስጥ ረጅሙ ምዕራፍ የሐዋርያት ሥራ ምዕራፍ 27 ነው። ይህ ምዕራፍ 44 ቁጥሮችን ይዟል። ይህም ከቁጥር አንፃር እጅግ ሰፊ ያደርገዋል። ምዕራፉ የጳውሎስን ወደ ሮም ያደረገውን ጉዞ እና በጉዞ ያጋጠመውን አስደናቂ የመርከብ አደጋ ይገልጻል። በባሕር ላይ ስላጋጠሙት አደጋዎች እንዲሁም የአምላክ መመሪያ የጳውሎስን ሕይወትና አብረውት የነበሩትን ሰዎች ሕይወት እንዲጠብቅ ያደረገው እንዴት እንደሆነ በዝርዝር ይገልጻል። በሐዋርያት ሥራ ውስጥ በጣም አጭር የሆነው ምዕራፍ 27 ቁጥሮችን የያዘው የሐዋርያት ሥራ ምዕራፍ 24 ነው። በጣም አጭር ባይሆንም ከመጽሐፉ 28 ምዕራፎች መካከል በጣም አጭሩ ነው። ይህ ምዕራፍ የሚያተኩረው ጳውሎስ በሮማዊው ገዢ በፊልክስ ፊት ባቀረበው የፍርድ ሂደት ላይ ነው። ጳውሎስ ከሐሰት ውንጀላ ራሱን የተከላከለበት እንዴት እንደሆነና ፊልክስ ፍርድ ለመስጠት እንዴት እንደዘገየ ያሳያል። ሁለቱም ምዕራፎች የጳውሎስን አገልግሎት የተለያዩ ገጽታዎች ያሳያሉ። ምዕራፍ 27 መሪነቱንና እምነቱን ተጽዕኖ ሲያደርግ፣ በምዕራፍ 24 ላይ ደግሞ ድፍረቱንና ጥበቡን ያሳያል። በሁለቱም ሁኔታዎች፣ የመንፈስ ቅዱስ መመሪያና የጳውሎስ ድፍረት ያበራል። በሁለቱ ምዕራፎች መካከል ያለው ልዩነት እግዚአብሔር ዓላማውን ለመፈጸም የተለያዩ ተግዳሮቶችን እንዴት እንደሚጠቀም እንድናይ ይረዳናል። ጳውሎስ በገዥ ፊትም ሆነ በዐውሎ ነፋሱ መካከል የክርስቶስ ታማኝ ምሥክር ሆኖ ቆይቷል። የትኞቹ ምዕራፎች ረጅሙና አጭር እንደሆኑ መረዳቱ አንባቢዎች የሐዋርያት ሥራን አወቃቀርና ፍሰት እንዲያደንቁ ይረዳቸዋል። እንደ የሐዋርያት ሥራ 27 ያሉ ረዣዥም ምዕራፎች ብዙውን ጊዜ ዝርዝር ክንውኖችንና የትረካ ታሪኮችን ይይዛሉ፣ እንደ ሐዋርያት ሥራ 24 ያሉ አጫጭር ምዕራፎች ግን በልዩ ግጥሚያዎች ወይም ትምህርቶች ላይ ያተኩራሉ። ይህ ልዩነት መጽሐፉን አሳታፊ ያደርገዋልና እግዚአብሔር በአገልጋዮቹ በኩል የሚሠራባቸውን ልዩ ልዩ መንገዶች ያሳያል። በተጨማሪም በጳውሎስ ጉዞ ውስጥ ያሉትን አስደናቂና ጸጥታ ጊዜያት እንድናሰላስልና እንድናሰላስል ይጋብዘናል።